ይሄ እንግዲህ ቤተሰብዬ ዛሬ ቡራና ሀይሚ በሚገርም ሁኔታ መጥተዋል። አንድ ነገር ልንገራችሁ፣ ኤንዌ ብያለሁ እንግሊዝኛ ዛፍዬ፣ ዛሬ ታማ ነው እንጂ እንግሊዝኛ የደባለቀችው ምን ሆና ነው እንዳትሉኝ። አንዳንዴ እንግሊዝኛ ላደባልቅባችሁ እችላለሁ ማለት ነው። እሺ ውዶቼ፣ ስለዚህ ያኔ እንግሊዝኛ እንኳን ከተሳሳትኩኝ ዛፍ ቢቀርብጅስ እንዳትሉ፣ በርቺ በርቺ ነው የሚባለው። ኦኬ የስ እና ውዶቼ በጣም በጣም ዛሬ ሀይሚዬ እኔ እንጃ በቃ ኦ ማይ ጋድ ኦ ማይ ጋድ ኦ ኤም ጂ በጣም ይገርማል ቤተሰብዬ ዛሬ አጭር ቀሚስ ለብሳ ፉን ፉን እያለች ነበረ ሀይሚዬ ማለት ነው ቡራ ላይ እና ዛ እኔ አለች ሀይሚ ዱባይን አይቼ በመጣሁበት ዱባይን አይቼ በመጣሁበት ኢትዮጵያን ሳያት ዘገነነኝ ነው ያለችው እዛ እንግዲህ አዎ የተለየ ነው። ዱባይ ማለት በጣም የምታምር ከተማ ነች፣ ውብ የሆነች ከተማ ነች። ያው አዲስ አበባ ደግሞ ያው እንደ አቅምቲ ነች። ያው ይበቃናል። አፍሪካ፣ ዚስ ኢዝ አፍሪካ። እና ለቡራ ምናለችው እኔ ኢትዮጵያ የሚባል አገር መኖር አልፈልግም፣ አልፈልግም ዱባይ እንኖራለችው። አቶ ብሩኬ ደግሞ ኦ ማይ ጋድ እንደዚህ ነገር የለም ኢትዮጵያ፣ ዚች ነው የምንኖረው ዱባይ ማለት መኒ ኢዝ ዘ ጎልድ የሚባልበት ሀገር ነው። ብር ያስፈልጋል። ቪዛ እንኳን ለማቃማ ቃማ ለማሰራት ቬሪ ቬሪ ቬሪ ቬሪ ቬሪ መኒ ቢግ ኦኬ። ስለዚህ ብሎ ዘጋባት ማለት ነው። ፕራንክ አድርገው ነው። እሷ ግን በነገራችን ላይ ማለት ነው እና ውዶቼ ውፍረት ውፍረት ላይ መጣ። ቡራዬ ቡራ እንግዲህ በነገራችን ላይ መቀነስ ይፈልጋል። እኔ መቀነስ አልቻልኩም፣ ማድረገው ነገር ጠፋብኝ ብሏል። እንግዲህ እኔ ዛፍ ዩቲዩብ ገብተህ እኔ ማየት ትችላለህ። ዋና ዋኝበት፣ ዋና ከዋኘክ በሁለት ወር ውስጥ ዚስ ኢዝ ፊኒሽት ኦኬ። ማርያምን ቅርጽ ያማረ ሚገርም ሰውነት ነው የምትይዘው። ዋና ዋኝበት፣ ነው ምለው። ሀይሚዬም ትንሽ ሄፒ ብጨምሪበት ጥሩ ይመስለኛል። ቢ በደንብ አርገሽ ትንሽ። ማርያምን አንዳንዴ ሀይሚ በሽታ የሚያጠቃት ራሱ አቅም ያንሳት ስለምት በጣም ቀጭን ስለሆነች ነው። ትንሽዬ ትንሽ ብጨምርበት ሰውነቷ ጥሩ ይመስለኛል። ለምን ማርያምን ነው ምላችሁ፣ በጣም ስቀጥኑ ለደም ማነስ ትጋለጣላችሁ። ምግብ ይዘጋቸዋል። ማርያምን ምግብ በጣም ይዘጋል ቀጭን ስትሆኑ። ስለዚህ በግድም ይሁን አፒታይት እየወሰዳችሁ ምግብ መመገብ አለባችሁ። ትንሽ ሰውነታችሁ መሙላት አለበት። እግዚአብሔር ነው ምለው። በጣም ለበሽታ ትጠቃላችሁ፣ በጣም ቀጫጭን ሰዎች። ስለዚህ ምግብ መብላት አለባችሁ፣ አቅም እንዳያንሳቸው። አሁን ሀይሚ በይ አቅም ስትታመሙሪያውን አቅም የሚያንሳት ወደው ክስት ነው የምትለው። ስለዚህ ደግሞ ምንድነ ትንሽ ሰውነት ብጨምር አሪፍ ይመስለኛል ማለት ነው። በጣም ደስ የሚል ቪዲዮ ነበረ። እንደ ደግሞ ቅድም በሰራውላችሁ ቪዲዮ ሀይምዬ ለቡራ ነው ዘፈኑን የዘፈነችው ብዬ ስነግራችሁ ምንድነ ያላችሁት? ረ ረ ዛፍዬ፣ አደለም፣ አደለም ዛፍዬ። ይሄማ አደለም፣ ለቡሩክ አደለም። እንደው ቅኔም አታቂያ ንች አለች። አንዷንዶ ምን አለች? ኮሜንት ላይ ኧረ እችማ ዘፈንማ አለች ለሀሰን ነው አለች። እንዳ ለሀሰን ለምንድን ነው የምትዘፍንለት እንደዚህ ብላ ጉድ እኮ ነው። እኔ እኮ አንዳንድ ሰዎችን ጉድ አስተሳሰባችን በጣም ያስቀኛል። እሷ እሱ የዘፈነችው ለብሩኬን፣ ብሩኬን ለማን ማለት ነው። ቅድም ምንድን ነው ያለችው? አሁን ምንድን ነው ያለችው? የቅድሙን ዘፈን ቲክቶክ ላይ የዘፈንኩ ዘፈን ቅድም ዝፈን እንዲ አለችው። ኦ ደግሞ እንደ ቅድሙ ብትቆጣኝስ አለችው። ለብሩኬ ማለት ነው። ብትቆጣኝስ አለችው። ቅድም ለካ ይሄ ሙዚቃ አርቲስት ተቆጥቷታል ማለት ነው። ሙዚቃ ሌላ ሙዚቃ አታደርግም ወይ ብሎ ማለት ነው። እና የሀይሚዬና የቡራ ፎንቃ በጣም እየጨመረ ነው ያለው። እኔ የነሱ ፎንቃ በጨመረ ቁጥር አይ አም ሶ ሃፒ። ዋይ በሉኝ ዋይ ካላችሁኝ ዚስ ኢዝ ጉድ። ካም ካም ካም ካም ካም ያኔ ላቭ ላቭ ላቭ ላቭ ላቭ ላቭ ላቭ ላቪንግ ላቪንግ ላቪንግ ከቲንክ ከቲንክ ከቲንክ ኦኬ ገብታችሁ አይደለ? ከቲንግ ማለት ቀለበት ቲንግ ማለት ነው። ያው ቀለበት ሊያደግላት ይችላል። ስለዚህ የነሱ ፍቅር እኛ በደስታ ነው መቀበል ያለብን። ዛሬ በጣም ነበር የሚያምሩት፣ ልፊያቸው ጻጉራን ሲጎትታት፣ በቃ እኔ ምን ብዬ ልንገራችሁ እነት ነው። በጣም የሚያምሩ ልጆች ናቸው። ምንም ይወጣላቸው ነገር የለም እና አንዳንድ ሰው ግን እያስቸግራቸው ነው ያለው አንዳንድ ሰዎች ከነሱ ራስ ላይ ከወገብ ቅማል ብላለች ሀይሚ። እንደ ወገብ ቅማል የያዛቸው ሰው አለ። ሀይሚ ጥዋት ጥዋት እስቲ እዋት ገብታችሁ ጥዋት ጥዋት ሁሌ ቅኔ ነው የምታስቀምጠው። ቅኔ ቅኔ አንድ በል አድርጋ ጽፋ ነው የምታስቀምጠው። እናንተ የሆነ ሰውማ የጠመዳቸው ሰው አለ። እነሱን አንድ ፋታ ያለ ሰው አለ። ለዛ ነው እንጂ ሀይሚዬ እንደዘ ነገር አታደርግም። ግን አንድ ፋታ ያላቸው ሰው ስላለ እሱን ለመናገር ጠቅ ለማድረግ ነው እንጂ ቤተሰብዬ፣ እኔ ገርሞኛል። እንደው ማን ይሆን እንደው ማን ይሆን እንደው ቤተሰብዬ፣ ባወቅ ነው ያን ሰው ባወቅ ነው እንደዚህ የሚያስቸግራቸውን ሰው ቡራንም በዚህ መልኩ ያስቸግሯታል። እሱንም እንደዛ እሷንም እንደዛው፣ ግን ያው እግዚአብሔር የእጃቸው እንዲጣቸው እነሱ ምንም ኔቨር ምንም አደረጉ ምንም ኔቨር ጊፕ አፕ አይጣሉም ድንገት ድንገት በፕራንክ ሊጣሉ ይችላል። በፕራንክ በፕራንክ ያው የፕራንክ ያለ ነው። ተመልሶ ደግሞ ይታረቃሉ። ስለዚህ ችግር የለውም። ብሩኬና ሀይሚዬን እግዚአብሔር ጠብቅልን። እናንተንም የጨረቃ ፋሚሊዎች ሐሳባችሁን ምኞታችሁን እግዚአብሔር አምላክ ያሳካላችሁ እያልኩኝ የዛሬ ቪዲዮዬን በዚህ አክትማለው ማለት ነው። ከዚህ በኋላ እንግሊዘኛዬን መተዋወቅ አለባችሁ። አያም ስፒክ እንግሊሽ ኦኬ። ባይ ባይ።